እና ቪዲዮውን ስቀርጣቸው ማለት ነው እና ወዳችኋለው ወድሻለው ወድሃለው ወይም ወድሻለው ምናምን እያልኩ ስቀ- ቪዲዮውን እንትን ስል እነሱ ከዛ እኛ ምን ወድሻለን ሲሉኝ በጣም ነው ውስጥ የሚሰማኝ እና ብዙ ሰው እንዲህ ማለት አንዳንዶቻችን ከራሳችሁ ጀምራችሁ ስልክ ላይ ደካሞች ወይም ባልሽ ወይም ፍቅረኛሽ ካልሆነ በስተቀር ወድሃለሁ ወድሻለሁ የምትባባሉት እንጂ የእህቶቻችሁን ቤተሰቦቻችሁ እንደዚህ አትሉም እና ግን ፍቅርን መግረጥ በጣም ደስ ይላል። ፍቅርን መግረጥ ለባለ ፍቅረኛ ብቻም ሳይሆን ለቤተሰብን ብንጠቀመው በጣም ነው ደስ የሚለው። እኔ በቃ ላለማድቀስ ነበረ። በቃ በጣም ነበር የተሰማኝ በሰዓቱ ማለት ነው። ብዙ ጊዜ ጓደኛም ሊሆን ይችላል ቤተሰብም ሊሆን ይችላል፣ በህይወት ካጣናቸው በኋላ ነው እነሱ እኮ እንደዚህ ነበሩ፣ እነሱ እኮ ለእኛ እንደዚህ ነበሩ ምናምን ብለን የምናመሰግናቸው። እና በህይወት እያሉ ወድሻለሁ ወድሃለው ብለን ፍቅራችንን ብንገላለጥ ምናም ብዬ አስባለሁ። ይህም ቪዲዮ የቀረጥኩት የበዓል ነበረ። የበዓል ቤተሰቦችን እንኳን አደረሳችሁ ብዬ ከዛ በዛው እንግዲህ በነገራችን ላይ እንኳን አደረሳችሁ ቪዲዮ ቀርጬ ነበረ የበዓል ዕለት። እንዲያውም ስልኬ ባትሪ ዘግቶብኝ እንዳይጠብቁኝ ብዬ ስልኬ ባትሪ ዘግቶብኝ ሳይሆን ቪዲዮን የቀረጥኩት በታብሌቴ ነው። ታብሌቴ ብዙም ያን ያህል ቪዲዮ ጥርት አያደርግም። ነገር ግን በስልኬ ቀጥታ ደውዬ ነው ያው ዳታ ነው እኛ ጋር ዳታኛ ጋር አይሰራም። ወደ እኛ አካባቢ ሰሜን ወሎ ምናምን አካባቢ ዳታ አይሰራም፣ ኢንተርኔት አይሰራም። ቀጥታ ነው ደውዬ እንኳን አደረሳችሁ ያልኳቸው። ሰው በስልኬ ነው የደወርኩት። ታቴ ሲም ካርድ አያስገባም ያስገባም ስለሆነ ቪዲዮ ትንሽ ጨለም ይላል እና የእውነት ለመናገር ከተማ ያሉትን አልቀረጥኳቸውም። ገጠር ያሉትን ግን አስታውሳለሁ። እናቴን፣ አባቴን ወንድሜን ታላቅ እህቴን ሁላቸውንም ደውዬ እንኳን አደረሳችሁ ብያለሁኝ። ከዛ በመቀጠል ደግሞ አያቴን አያቴ። በጣም ሰላም ሰላም፣ እንዴት ናችሁ? ውድ አገሬ ልጆች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ሙላለም ነኝ። ዛሬ በሌላ ቪዲዮ በጋርስ መጥቻለሁ። የዛሬ ቪዲዮ በነገራችን ላይ ቆየሁ ቪዲዮ ከሰራው ሊቭ ላይ ነው የምገባው ስራ ምናምን ሲሆን ሊቭ ላይ ከፍቼው ዝም ብዬ ስራ እንሰራለው እና ቪዲዮ ሰርቼ አላውቅም። 2018 ከገባ ወዲህ ቪዲዮ መስራት አስጠልቶኛል። ብዙ ማዋራት የምፈልጋቸው ነገሮች አሉ ግን ያን ለምዶ አላውቅም እና ከዚህ በኋላ ቪዲዮ ሰራለው። ቪዲዮይን ፕሊስ ላይክ በማድረግ ጀምሩት። እንዲሁም ደግሞ የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሩ በሰላም በጤና አደረሳችሁ። እንግዲህ ታውቃላችሁ፣ አዲስ ዓመት ከዛ ደግሞ እንቁጣጣሽ ከዛ ሲጀመር አዲስ ዓመት ወይም ደግሞ ከቋርሜ ጀምረን ነው በዓሉን የምናከብረው ማለት ነው። ማለት ቋርሜ አለ ከዛ አሸንድዬ አይደለም አሸንዴ የቡሄ አለ ከዛ ቋግሜ ከዛ አጎጣጣሽ ከዛ ደግሞ መስቀል እያለ በጣም ደስ የሚል ነገር ነው። እውነት ለመናገር መስከረም ላይ እኔ በጣም ነው የምወደው። መስከረም፣ ጥቅምት፣ ህዳር፣ ታህሳስ ምናምን በጣም ደስ ይለኛል። ከታህሳስ ይሄ ግንቦትና ሰኔ ላይ ብቻ መሰለኝ እኔ የሆነ ብዙም አይደለሁም። እና እነዚህ ከመስከረም በኋላ ግን ያሉት ቀኖች በጣም ደስ የሚሉ ናቸው። ከዛም ፋሲካ፣ ከዛም ገና፣ ከዛ ፋሲካ እያለ ብዙ በዓሎች አሉ እና እንኳን ያደረሳችሁ። እንግዲህ ዛሬ መስቀል ነው። እንግዲህ ሁላችሁም በያላችሁበት መልካም በዓል ይሆንላችሁ። ያው ደመራ ዛሬ ነው አይደለም። መስቀል የሚቀርብ ዛሬ ነው በ16 ያው እንዳገሩ ባህር ነው የሚለያየው። አሁን አዲስ አበባ በ16 ነው ደመራ የሚበራው ማለት ነው። ግን እኛ ሀገር ደግሞ ያው ይህንን ስል እኔ ሃይማኖት አውቄ ሳይሆን ከመስቅ የኛ ደግሞ ሀገራችን ማለት እኔ ወዳለበት አካባቢ ዛሬ ኪዳነ ምሕረት ጸበር ይጠጣል። ቤተክርስቲያን ጸበር ጻድቅ አለ። ከዛ መርስ ማታ አባቶቻችን ከቤተክርስቲያን መርስ ሲመጡ ሁሉም በየግቢው በየቃየው ሁሉም ጎረቤት ካለን በአንድ ተደማምረን በአንድ ሁነን ነው እንትን የምንለው ማለት በዓልን። ይሄ ደመራ ይደመራል ማለት ነው። ደመራ ይደመራል። ከዛ በኋላ መስቀል ምናምን ችቦ እንሰራለን ማለት ነው፣ በየግቢያችን ማለት ነው። ከዛ ሌሊት ነው ዛሬ ሌሊት ለነገ ጧት ከሌሊቱ አስር ሰዓት ሊሆን ይችላል፣ አስራ አንድ ሰዓት ሊሆን ይችላል። እንቀሰቀሳለን፣ እንነሳለን። ከዛ አባቶቻችን ዩሃ ይሰጋር ማለት ዩሃ ይሰጋር እና እሱ ቤት ውስጥ ይለኮስና አባቶቻችን ቤቱን በሙሉ የሆነ ከአመት አመት አድርሰን የገንፎ ድስት ውጣ፣ የጎመን ድስት ምናምን እየተባለ ከዛ ሁሉም በየቤቱ ዩሃውን እየለኮሰ ይወጣና እዛ ደመራው ላይ ይለኮሳል ማለት አባቴ አጎቴ አያቴ ሁሉም ይዘው ይወጡና እዛ ደመራው ላይ ይለኮሳል። ከዛ ሁላችንም እንሰበሰባለን፣ ቤተሰብ ይመጣል ምናም በቀደስ የሚል ደመራችንን እናበራለን። ከዛ ደመራው ከበራ በኋላ ምንድን ነው የሚደረገው? ቤተናቶቻችን ጠዋት ውሃ ሊቀዱ ሲሄዱ እዛ አካባቢ ሁሉ መንገድ ላይ እምነቱን የመስቀሩን እምነት ግንባራችን ላይ እንቀባለን። ከዛ እሳቱ ሳይጠፋ በፊት ደግሞ ዳቦ እርምጦ ነው የሚባለው። እርምጦ ነው እንዴት እንደሚጣፍጥ የስንዴም ሊሆን ይችላል፣ የገብስም ሊሆን ይችላል። ያለንንን ዳቦ ወይም ደግሞ እናቶቻችን ሊጣ አብኩተው ይሰጡናል። አብኩተው ምናምን እናቶቻችን በቀልክ እንደዚህ ክብ ጤብኛ ነገር ነው። ቅጠር አለ የሆነ የሆነ ቅጠር አለ ብቻ በጓሮ የሚበቅ ቅጠር ከመስከረም ላይ ይበቅላል እና በዛ ላይ ይደረግና ልክ ሙልሙል እንደሚጋገረው ከዛ እዚህ ቅጠር አለ። ከቅጠሩ ላይ ሊጡ እናደርገዋለን። ከዛ ቅጠር እናለብሰውና እዛ እሳት ውስጥ እናስገባዋለን ማለት ነው። ከዛ በቃ ይበስላል። ልክ ሲበስል አውተን ሁላችንም እንበላለን። ይሄ ልጆች ልጆች የሆንን ነው፣ እና በጣም ነው የሚጣፍጠው፣ በጣም ማለት ነው። እና ይሄ ትዝታ አለብኝ። መስቀል እኛ ጋር መስቀል እኛ መስቀል ይሄ ክትፎ ምናምን ብዙም አይታወቅም፣ አይታወቅም ስላችሁ ክትፎ መስቀል ሁን ብዙ ጊዜ ጉራጌ ክትፎ አለ፣ በሬ ይታረዳሉ ምናምን ነገር እኛ ጋር ግን ደግሞ ይሄ ነው። ያው እንዳገሩ፣ እንደ ባህሉ ይለያያል። ከዛ ደግሞ ምንድን ነው የሚደረገው? ቤት ውስጥ ያለው ሰው ካለ ዶሮ የሚያግዳር በግ የሚያግዳር ብቻ እንዳለው ሁሉም እንዳለው ነው የሚያከብረው ማለት ነው እና ሰው ደስ የሚ- በአር ነው እና ትዝታ አለብ ለማለት ነው እንግዲህ ዛሬ እየላችሁ የመጣሁት ከዚህ ቀጥዬ የምለቅ የ የምለቅላችሁ ቪዲዮ የበዓል ዕለት ቤተሰቦችን እንኳን አደረሳችሁ ብዬ ገጠር ያሉትን ከተማ ያሉት እንኳን ችግር የለውም፣ ዳታ ይሞ ስለሆነ በቪዲዮ ኮል ነው ያወራቸው፣ አድቀረጥኳቸውም ነገር ግን ቀጥታ ነው የደወርኩት በስልክ ነበር የደወልኩት እና በታብሌት ነው የቀረጥኩት። ሶ ይሄ ቪዲዮ እናቴን፣ አባቴን፣ እህቴን፣ ታላቅ እህቴን፣ ታናሽን እንኳን አላገኘኋትም ነበረ። ከዛ አያቴን፣ አክስቴን በጣም ነበር ያዋጋኋቸው በጣም ነበር ደስ ያለኝ እና አያቴ የእድሜ ባለጸጋ ናት። የድሮ እናቶች እድሜያቸውን አያውቁትም። ለምሳሌ አያቴ አባቴ እንደሲነገኝ መቶ አመቷ ይላል። አንዳንዶቹ ደግሞ ኧረ ዘጠና አምስት አመቷ ነው ምክንያቱም ብዙ ጊዜ እድሜ የድሮ ሰዎች አያውቁትም። ግን የሚገርመው ነገር የአያቴ ጓደኞች ሁሉም በሕይወት የሉም እና እሷ ግን በሕይወት አለች። በጣም በቃ እንዲሁ በጣም አርጅታለች። በጣም ፊቷ፣ ቆዳዋ ምናምን ሁሉም በቃ ይሄ ታቃላችሁ። በአንዳንድ ጊዜ እርጅና በጣም ከባድ የእውነት ነው እምላችሁ አይደል፣ ነው ምን እንደምራችሁ። እና አያቴ በጣም ነው የምወዳት በአባቴም አያቶች አድርቀዋል የሉም፣ በህይወት የሉም። በእናቴም የእናቴ እናት ብቻ አያት ያለችው እና ምን አለ በቃ እድሜ የሚሰጥ ቢሆን ነው ምን አለ ብዬ በጣም ነው ሳያትን ባይ የሚመጣው። በጣም ነው የምታሳሳኝ፣ በጣም ነው ብትቆይልኝ ብዬ የምመኘው፣ ምክንያቱም እኔ አያቴን በጣም ነው የምወዳት። ከአያቴ ጋር አላደግኩም ግን አያቴ ጋር በተለያየ አጋጣሚ ከአያቴ ጋር ሄዳለው፣ ትመጣለች፣ እናቴን ታረሳለች። ብዙ በጣም ጠንካራ ጀግና አያት ነበረችኝ እና እሷን ራሱ በቃ ነገሮችን ትረሳለች፣ አታስታውሰንም። ከስንት አንድ ነው ምታቀን ሰ ይሄ እድሜዋ ምን ያህል ትልቅ እንደሆነች ነው የሚያሳየው። እና አባቴ ሲነገኝ መቶ ዓመቷ ነው የሚለው እና ብታዩት በቆዳዋ ምኗ ቆዳዋ ብቻ ነው የቀረው በጣም ከማለት ያው እርጅናው ነው እና በጣም ሰውነቷ ቆዳዋ ልስልስ ያለ ነው። ምግብ ብዙም አትበላም። ጣፋጭ ነገር ነው የምትወደው። መተኛት ነው የምትወደው። ሰው ሁሌም እኔ ጸል ያለው አያቴን እውነት በቃ ዛሬ አይቻት ነገ ትሞት ነው የምለው። ምክንያቱም በጣም ነው የምሳሳላት። ምን ያህል አንዳንድ ጊዜ አያቶቻችን፣ ቤተሰቦቻችን እድሜያቸው በሄደ ቁጥር ምን ያህል እንደምንሳሳ ምን ያህል ህይወታቸው እንደሚያሳሳን የተረዳሁት እኔ በአያቴ ነው። ገቧችሁ? ምን አለ በቃ እና ብትቆይልኝ እላለሁ። እና ፕሊዝ በስደት አለም ላይ ያላችሁ እህቶቼ ስደት ሞቶ አይሞላም። እናት አባት አያት ካላችሁ ሂዳችሁ ማየት አለባችሁ። በኋላ እንዳትቆጩ። እና እኔ በአሁኑ የአዲስ ዓመት ጊዜ በስር ከአያቴን አውቻታለሁ እና ሄሎ ምናምን ታውቂኛለሽ ምናምን ስላት ብዙም አይሰማትም ግን አክስቴ ትራንዚት እያደረገች ስትነጋት ምናምን በቃ ያወራኋት ቪዲዮ ነው። ከዛም እናት አባቴን እወዳችኋለሁ አከብራችኋለሁ መልካም በዓል ያልኩበት ቪዲዮ ነው። ይህን የምላችሁ ብዙዎቻችን፣ እኔ አሁን ብዙ ሰው ብዙ ሰው ከራሴ ጀምሮ ይሄ እናት አባቶችን ስንደውል አባቴ ሰላም ነው እንዲንበቃ ምናምን ብለህ አውተን ከዛ ስንጨርስ ቻ እወድሃለሁ አንላቸውም። እናቴንም እንደዛው እና ፍቅረኛ አባል ሲሆንሽ ግን እወድሻለሁ፣ እወድሃለሁ ተባብራችሁ ትዘጋላችሁ ስልክ። ቤተሰቦቻችንም፣ እህቶቻችንም፣ ወንድሞቻችንም እወድሻለሁ፣ እወድሃለሁ ተባብረን ፍቅራችን ብንገላለጥ ደስ የሚል ነገር ነው እና እኔ አሁን ይህንን ቪዲዮ ማሳያችሁ የበዓል የቀረጽኩት ቪዲዮ ነው፣ ግን ለመፖሰት ስላተመቼ ነው በቪዲዮ እና ለዛ ነው እና ከወዲሁ መልካም በዓል ይሁንላችሁ፣ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ እና ፈጣሪ ቤተሰቦቻችን ይጠብቅልን፣ የምንወዳቸውን ሰዎች እያቆይልን እና ብዙዎቻችን። እኔ በጣም እድለኛ ነኝ በሕይወት ምን አለ በኖሮች፣ እና ልጆቹ የልጅ ልጆቿ እዚህ ደረጃ ደርሰው ልጇ እዚህ ደረጃ ደርሱ ብታዩ ብዬ የምመኘው የአባቴ እናት ብዙም አላስታውሳትም። እኔ ህፃን እያለሁ ነው የሞተችው፣ ግን ትንሽ ትንሽ አስታውሳታለሁ። ፎቶ ምናምን ግን የለኝም። እና ፎቶን በጣም ነው የምወደው አሁን ላይ ማስታወሻ እና የአባቴ አባት እንዲሁ ስደት ላይ ነው ያጣሁት የአባቴን እናት ግን እዛው ኢትዮጵያ ያለው ነው። የእናቴን አባት ግን ከነጨራሹ አላውቀውም። እናቴም አታስታውሰውም። የእናቴን እናት ግን ያው አያቴን በጣም ነው የምወዳት። እንዳልኳችሁ አክስቴና እናቴ መንታ ናቸው። በጣም ነው የሚመሳሰቡት። በጣም ነው ድምጣቸው። አንዳንዴ የሚመሳሰብብኝን እራሴ እናቴ ነሽ ወይንስ አክስቴ ነው የምላቸው እና እና አያቴ መንታን ልጅ ስታሳድግ በጣም በከባድ ሁኔታ ነው ያሳደገችው ያለ አባት ብቻዋን። እና ከዛ ሁለት አጎቶች አሉኝ። አንዱ አጎቴ በህይወት የለም። በእናቴ አሁን አንድ አጎትና አንድ የእናቴ በእናቴ አንድ አጎት አንድ አክስት ነች ያለችኝ በእናቴ ማለት ነው። በአባቴ አንዱ ችግር የለውም አክስት አጎት ሞተዋል። ግን ያው ብዙ ጊዜ እዚህ ጋር የቤተሰብ ነገር አላወጣም። ያው ብዙ ጊዜ ቅርበታዬ ከአክስቴ ልጆች ጋር ነው፣ ከእናቴ ቤተሰቦች ጋር ነው። እውነት ለመናገር ይሄ ሁላችንም ጋር ያለ ነገር ነው እና ምክንያቱም የእናቴ እናት በጣም ባለውለታችን፣ በጣም በቃ እኔ ሙቸ ነው የምወዳት እግዚአብሔርን እኔ የሆነ ነገር ራሱ አያቴ የሆነ ነገር አምጭ ወይም ደግሞ የሆነ ነገር ስጪ ብያት እምቢ ካለችኝ ተደብቄም ቢሆን ያንን ነገር አደርጋለሁ። እና አንቺ ቀይ ልጅ አንቺ ነሽ የወሰድሽው፣ አንቺ ነሽ በቃ በጣም ነው ምትል የምትለኝና እኔም በጣም ነው የምወዳት እውነት ለመናገር አዲስ አበባ ኑሬ እንዲሁም ደግሞ ከአዲስ አበባም ኖሬ እንዲሁም ደግሞ በፊት ኮንቨርሻም ነበርኩ፣ አዲስ አበባም ነበርኩ። እንዲሁም አረብ ሀገር እያለሁ ኢትዮጵያ ሲሄድ ያው ገጠር ሲሄድ መጀመሪያ ከአያቴ ቤት አርፌ ነው የምሄደው። ለምን መንገዴ ላይ ስለሆነች እሷ ጋር ሄጄ ቡና ጠጥቼ ማድረግ አለብኝ ማድሬ ምናምን ከዛ ትሸኘኛለች። ከዛ እንደዛ ነው። ስመለስም እሷ ቤት፣ እሷን ሰላም ብዬ፣ እሷን ቸው ብዬ፣ እሷን አውርቼ ነው ቀጥታ የምሄደው። አረበገዚያ እሷን አርፌ መሄድ አልችልም። ምክንያቱም መንገዴ ላይ ስለሆነች እና ብዙ ትዝት አለብኝ እና ሁል ጊዜ ፈጣሪንም ብለው ሞት አይቀርም ግን ኢትዮጵያ እያለሁ ፈጣሪ ያው ሁላችንም እንሞታለን፣ ሁላችንም እንሄዳለን። ግን ሁሌ የምኞቴ ከስደት በቃ ስደት ላይ ሁኜ የሷን ሞት እንዳታሰማኝ ነው የምለው። ሰው እንግዲህ መቶ ዓመቷ ነው እንደኛ። ግን ያው አባቴ እርግጠኛ አይደለም ወይ ዘጠና አምስት ወይ መቶ ዓመቷ ነው የሚለው። ታስታውቃለች ትልቅ እንደሆነች አያቴ እና የእሷ ጓደኞች የእሷ ኩያቶች የእሷ ጋር በእድሜ የሚመሳሰቡ ከእሷ ጋር እድሜ አሁን እንግዲህ አንዲት ማቃት ከዘጠና አምስት ዓመቷ ነው በዘጠና አምስት ዓመቷ ነው የሞተችው፣ ግን አያቴ እንደምትበርጣት ነው የምትነገኝ የነበረውና አሁን ሁሉም ሂደዋል፣ ግን እሷ በህይወት አለች። ፈጣሪ መታደግ ነው መታደግ ነው እግዚአብሔር። ግን ሁልጊዜም እኔ አላውቅምና እኔ ሁሉ የምመኘው ለእናቴ የአያቴን እድሜ ነው እና ምክንያቱም ሰው ይሞት ያድጋል፣ ይወለዳል፣ ያድጋል፣ ከዘም በቃ ሞት አይቀርም፣ ትሞታላችሁ። አሁን ላይ ሁን ደህና ነኝ እኔ ውድ። እንኳን አደረሰሽ ፈጣሪ ደህና ነሽ፣ የውድ አክስት ደህና ነሽ። በዓል እንዴት ነው? እንኳን አደረሰሽ ፈጣሪ ከዓመት ዓመት ያድርስሽ ከእነ ቤተሰቦችሽ ከእነ ልጆችሽ። እሺ የኔ ውድ በዓል እንዴት ነው? እሺ አያቴ፣ ምን እንዳለችኝ አልሰማኋትም። እስኪ አገናኝ መልሰች ስልክ ገብቶብኝ። አውቃኛለች የኔ እናት፣ እስኪ አገናኝኛ አንዴ። ከሰማችኝ ስጫ እሱ አጠገቧ ላይ አድርጊው ስልኩን

ደህና ነሽ? ደህና ነሽ? መጥቻ አይሻለሁ። እሺ የእኔ እናት ምንድን ነው የምትለው? ድርገም እሺ መጥቼ አይሻለው የኔ ውድ አያት፣ እንኳን አደረገሰሽ መልካም አዲስ ዓመት ባያት። ስስ አክስቴዋ እንደዚህ በያት። እኔ እድሜ የሚሰጥ ቢሆን ቀንሼ ሰጥሽ ነበረ። ፈጣሪ ያቆይሽ። ምግብ ምናምን በደንብ ብይ በያት። አሁን ወጣት ሀምሳ ስር ዓመት መቆየት አይችልም። በጣም ነው እንግዲህ በአገራችን ጦርነት ምክንያት በተለያየም ነገር ህይወታቸው እያለፈ ያለው እና ሶ አያቴንስ ከዚህ ድረስ መቆየቷ ለእኛ ትልቅ ነገር ነው። ግን ያው እድሜያቸው ሲሄድ ያሳሳሉ። እኔ በጣም ሰው እድሜው ሲሄድ እንደሚያሳሳ ያው ነበረ በቀል ላለማልቀስ እንትን እያልኩኝ ላለማልቀስ እየሞክርኩ ነው እና አትመጭም ወይ አታይኝም ወይ ምናምን፣ ግን በእንትን ነው፣ በዚህ በትራንዚት ነው። አክስቴ ትራንዚት ታደርጋለች። ምክንያቱም ቀስ ካጠገቤ እንደዚህ በደንብ ተጠግታችሁ ነው ስታወራት የምትሰማው። በስልክ ብዙም አይደለችም። ግን በአሁኑ እንደው ካራ አናገርኳት ብዬ በስንት መከራ አናግሪያታለሁ ለምን አትሰማም። ብዙም አይሰማትም። ከዛ ደግሞ ትተኛለች። ብዙ ሰዓቱን በመተኛት ነው የምታሳልፈው። እና በቃ ክስቴ አገናኝሻለሁ ጠዋት ላይ ገላዋን አጥቤ ምን ብዬ ሰገምትነቃ ሰገምትነቃ ያኔ ደውያለችኝ። እሺ ብዬ ደውዬ አናግሪያታለሁ እና ምን ለማለፍ ፈልጌ ነው ቤተሰቦቻችሁን አያቶቻችሁን የምትወዷቸውን ሰዎች ዛሬ ነገ ሳትሉ በማየትም ስልክ በመደወልም በመውራትም ፍቅራችሁንም በመግረጥ የሚወዱትን ነገር በማድረግ ቢያንስ ፍቅራችሁን መግረጥ ትችላላችሁ ለማለት ነው ውዶቼ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁ በያላችሁበት ሰላማችሁ ይብዛልኝ። መልካም በዓል፣ መልካም ጊዜ። ባይ አባቴ አቴ፣ እንዴት ነህ? እንኳን አደረሰ። ስደውላችሁ እኮ ስልካችሁ ቢዚ ነው መስመሩ ተይዟል ይላል እና በዓል እንዴት ነው? እንኳን አደረሳችሁ። የተስፋ አረምም ስልክ አይሰራም። እኔ እንጃ እምቢ አለኝ። ደህና ነህ? በዓል እንዴት ነው? እንኳን አደረሰ። ፈጣሪ ከአመት አመት ያድርስህ፣ የኔ ውድ አባት ኑርልኝ። እወድሃለው። መልካም በዓል ይ ነተርኩ ተቆራረጠብኝ። ምን አልከኝ? አልሰማሁም እሺ ወንድም ያለ እሺ፣ በቃ እሺ፣ እሱን ስጠኝ። እሱን አነጋገው ደውልላቸዋለሁ። መልካም ባገኝ ውዳባት ፈጣሪ ከአመት አመት ያድርስህ፣ ኑርልኝ። እሺ አባት፣ እኔ ጋር ሁሉም አለ፣ እግዚአብሔር ይመስገን። ዶሮ ሰርቻለሁ፣ ዳቦ ጋገር ያለው ሁሉም ነገር አለ፣ ሁሉም ነገር አለ። ኔትወርኩ ኔትወርኩ ኔትወርኩ እያስቸገረኝ ነው። እና እኔም ጋር ሁሉም ነገር አለ፣ ግን ደስታ አይሰጥም እናንተ ስለሌላችሁ ካጠገቤ። እና ሁሉም ነገር የሚያምረው በአገር ነው። ግን ግን እኔ የናንተ መኖር የናንተ በአለም ፋብላችሁ መዋል እኔ በቃ ምን ልበል? ስለዚህ መልካም በዓል መልካም አዲስ አመት፣ ወድሃለሁ፣ ኑርልኝ። ደውያ ልጣ መጥቻ ልጣህ። እሺ አባቴ። ዋ በቃ ለተስፋ ረምስጠው ለሚናነገራት እደውልልሃለሁ። በቃ ወንድሜ እንዴት ነህ? እንዴት ነህ? ስልክህ እኮ አይሰራም። ሰላም ነው? እንኳን አደረሰህ በዓል። እንዴት ነው? አንተ የሚጣዬ እንዴት ናት? በዓል እንዴት ነው? እስኪ ማርያምን በይ። ቁማ እየሄደች ነው እየሄደች ነው ስልክ ታወራለች። ሚጣ ሚጣ። ሚጣማይ በቃ ተዋት። ቀጣይ ዓመት ታወራኛለች። በቃ ተዋት ሚጣ። ደህና ነኝ እኔ ወንድም። ታዲያ የት ታውቃኛለች? እኔ ስመጣ እኮ አላወቀችም። ቀጣይ ዓመት ታቀኛለሽ። ደህና ነኝ እኔ። የወንድም መልካም በዓል ይሁንልህ። እደውልልሃለሁ እናወራለን። ደህና ነኝ እኔ። የውድ በዓል ምንም አይል ቆንጆ ነው። እግዚአብሔር ይመስገን። ደህና ነሽ አንቺ? እሺ የኔ ውድ እናት፣ መልካም በዓል ይሁንልን ይሁንልሽ። ፈጣሪ ከአመት አመት ያድርስሽ። ኑሪልኝ፣ እወድሻለሁ የኔ እናት። እሺ የኔ እናት፣ በዓል ጥር ነው አይደለ? እንዴት ነው አዲስ አመት ሁለት ሺ አስራ ስምንት እናቴ ዋቻ ደውልላቸዋለሁ። መልካም በዓል።